አሰላሙ አሌይኩም ወረህመቱላሂ ተዓላ በረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የበልግ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ቲቪ ስታንድ፣ አልጋ፣ ኮስሞ፣ ቡፌ እንዲሁም ቁምሳትን ሳትን ይዤላችሁ መጥቻለሁኝ። የሁሉንም ዋጋ መጨረሻ ላይ የምነግራችሁ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። የሁሉንም ዋጋ አንድ ባንድ እነግራችኋለሁኝ። እህታችን ያሰራችውን እንግዲህ ሙሉ የቤት እቃ ይዘን መጠናል መጣና ዛሬ ተከታተሉ። እዚህ ጋር ይዤላቸው የመጣሁት እንግዲህ ጋር የምታዩት ቲቪ ስታንድ ነው። ሜትር ከሀያ የሆነ ቲቪ ስታንድ ነው። እዚህ ጋር ይህ ጋር ሪሲቨር ይቀመጣል። ከታች ደግሞ በሮች አሉት። በእነሱ ትዕዛዝ መሰረት የተሰራ ቲቪ ስታንድ ነው ማለት ነው። ወደ ጎን ሜትር ከሀያ ነው። እስከ አርባ አምስት ኢንች ቴሌቪዥን ይይዛል። ከዛም በላይ ላሉት ደግሞ ሰፋ እየተደረገ ይሰራል ማለት ነው። እዚህ ጋር የምትመለከቱት በር ነው። መደዳውን ያሉት አጠቃላይ እነኚህ ትንንሽ በር አድርገን ሰርተናቸዋል። አንዳንድ ነገሮችን የማይታዩ ነገሮችን ለማስቀመጥ እንዲጠቅም ተብሎ የተሰራ ነው ማለት ነው። እዚጋ ቁልፍ አለው ማኔ ላይ ራሳቸው አለው እያንዳንዳቸው ሁሎቹን ተከፋች ናቸው ማለት ነው። እንደዚህ እያረጋችው መጠቀም ይቻላል። እዚህ ጋር እንግዲህ የምታዩት በዚህ መልኩ ተቀምጣለች ማለት ነው። ይሄንኛው ደግሞ ሜትር ከሀምሳ አልጋ ነው። ሁሎቹም የተሰሩት በእነሱ ትዕዛዝ ነው የሰራ ነው ማለት ነው። እኛ እንግዲህ የመረጥንላቸውን እነሱ ደግሞ የመረጡት እየተደረገ ይሰራል ማለት ነው። ስለዚህ እነሱ ያመጡልን ትእዛዝ ይሄን ይመስላል። ይሄ ሜትር ከ50 አልጋ ከታች አለው። ይሄ በጥቁር ሌዘር ጥቁር ፍሬም ተደርጎ ጫማም ከታች አለው። እዚህ ጋር ከፍ ያለ ነው፣ መቀመጫም ያስፈልጋል ማለት ነው። ከፍ ብላችሁ ለመቀመጥ ወደ አልጋ ስትሄዱ እዚህ ጋር ማረፍ ማለት ይቻላል ማለት ነው። ስፖንዳውም እንደምታዩት ከዚህኛው ዝቅ ያለ ነው። ይሄንኛው እንደዚህ የተደረገበት ፍራሽ አገዳርጎ እንዲይዝላቸው ተደርጎ የተሰራ ነው ማለት ነው። እዚህ ጋርም ጥቁር ሌዘር ነው ያለው። የራሱ የሆነ እዚህ ፍሬም አለው። እንደምታዩት ይህ አልጋ እንግዲህ ሜትር ከ50 ነው። የራሱ ፍሬም እንደዚህ ተደብልብሎ የተሰራ ነው አሪፍ አድርገን በሰጥን ትዕዛዝ መሰረት እንግዲህ የሰራ ነው። ይሄንን ይመስላል። ወደ እዚህኛው ስንመጣ ደግሞ ኮስሞቲክስ ነው እዚህ ጋር ያለው ኮስሞቲክስ። ሜትር ከ20 ኮስሞቲክስ ናት። ከላይ ያለው ይሄ ፍሬሙ ነው። እዚህ ጋር መስተዋት እዚያው ቤት ሲሄድ ይገጠማል። እንደምታዩት በጥቁር ተደርጎ የተሰራ ነው። ይሄ ኮስሞቲክስ እንግዲህ እዚህ ጋር እዚህን ወጣ አድርጎ እዚህ ላይ ተቀምጦ እንደዚህ መዋብ ይቻላል ማለት ነው። እዚህ ጋር መሳቢያዎች ናቸው። ናሲበለዚ እዚህ ጋር መሳቢያዎች አሉት ሶስት መሳቢያ እዚህ ጋር ተጠቅማችሁ መሳቢያዎቹን እዚሁ እንደዚህ መጠቀም ይቻላል። እዚህ ጋር ይህንኛው ደግሞ በር ነው። እዚህ ጋር በር አለው የተለያዩ እቃዎችን ትልልቅ ከፍ ከፍ ያሉ እንደ ሻምፖዎችን እዚህ ውስጥ አስቀምጣችሁ መጠቀም ትችላላችሁ። በዚህም በኩል በር አለው፣ ቁልፍ አለው። እዚህ ጋር የምታዩት ይሄ በር ነው። ይሄ መሳቢያው እዚህ ጋር እዚህ ጋር ተጠቅማችሁ እዚሁ እየዘጋችሁ ማስቀመጥ ትችላላችሁ ማለት ነው። ይሄ እንግዲህ መቀመጫው ነው። እዚህ ጋር መቀመጫው ይሄ ተነሽ ነው። እንደዚህ አድርጋችሁ ይሄንን እንደዚህ ማስገባት ነው። ስትጨርሱ ሁሉንም በዚህ መልኩ ወደ ውስጥ እንደዚህ አድርጋችሁ ትቀመጣላችሁ ማለት ነው። እዚህ ጋር ስንመጣ ደግሞ ኮርነር ቡፌ ነው። ኮርነር ቡፌ እንደምትመለከቱት በዚህ መልኩ ተሰርታለች። ሶስት በር አለው። እዚህ ጋር አንድ በር ነው በዚህኛው ማዕዘን ያለው እዚህ ጋር አንድ በር አለው። በዚህኛው ሳይድ ደግሞ ፊት ለፊት ይሄም ሌላ በር ነው። ይህንኛውም እዚህ ጋር ሌላ በር ነው። ሶስት በር አለው አጠቃላይ። እንግዲህ ጠባብ ቦታ ላላችሁ ወይም ደግሞ እንደ ኮንዶሚኒየም እንዲሁም ደግሞ ሳሎናችሁ ጠባብ ለሆነ ሰዎች በዚህ መልኩ ኮርነር ቡፌ ሶስት ማዕዘን አድርጋችሁ ማሰራት ትችላላችሁ። እዚህ ያለው ፓርቲሽኑ ኤምዴፍ ነው፣ ተነሳሽ ነው። እያንዳንዳቸው ሁሉም የሚነሳሳ ነው፣ እዛው ሄዶ የሚገጠም ነው ማለት ነው። ይሄንን ይመስላል እንግዲህ ኮርነር ቡፌ። አነስ ስላለ ቤት ወይም ሳሎናችሁ ጠበብ ላለ ሰዎች በዚህ መልኩ መጠቀም ይቻላል ማለት ነው። ሌላኛው ደግሞ እዚህ ጋር የምናየው ቁምሳጥን ነው እዚህ ጋር በአራት ተከፋች ተደርጎ የተሰራ ቁም ሳጥን ነው። ይሄም በእነሱ ትዛዝ የተሰራ ነው። እዚህ መሃል ላይ ሁለት ተከፋች ነው። እዚህ ጋር ፓርቲሽኑ ላይ ስታዩት ከላይ ኮንፈርት ላይ ማለት ነው እንደ አንሶላ፣ ብርድ ልብስ እንዲሁም ደግሞ ኮንፈርት አንዳንድ ነገሮችን ለማስቀመጥ የሚያገለግል ቦታ ነው ማለት ነው። ይሄንኛው እዚህ ጋር ያለው ደግሞ የሱፍ መስቀያ የሚያገለግል ቦታ ነው። እዚህ ጋር ተፈታሽ ስለሆነ በዚህ መልኩ ዝም ብለን ገጠም አድርገን ነው እዛው ሲሄድ ነው በስነ ስርዓት የሚሰራው። እዚህ ጋር ሱፍ መስቀያ የሚባልበት ቦታ ነው። እዚህም ይህንኛው ፓርቲሽን ነው። ሶስት ፓርቲሽን አለ ወደ ታች። ይሄ እንግዲህ እንደምታዩት ውስጡም ውጭው ነው የተቀባው፣ አሪፍ ተደርጎ ነው የተሰራው። እዚህ ሁለት መሳቢያ ያለው ከታች፣ እዚህኛውም በተመሳሳይ በዚህ በኩል እንግዲህ እንደምታዩት ይህንን ይመስላል። በጎን በኩል ስታዩት ይህንን ነው የሚመስለው ወደ ጎን ያለውን እና በዚህ ያሳያችሁ ይሄ ቁምሳጥን እንግዲህ አጠቃላይ ስፋቱ ሁለት ሜትር ነው ወደ ጎን ወደ ላይ ደግሞ ሁለት ከሰላሳ ነው የሚሆነው ይሄንን ይመስላል እንደ አጠቃላይ እንግዲህ ይሄ ቁምሳጥን በዚህ በዛሬው ዋጋ ወይም አሁናዊ ዋጋው ሰላሳ ሦስት ሺህ ብር የተሰራ ቁም ሳጥን ነው በኤምዲኤፍ ነው የተሰራው በኤችዲኤፍ ሲሰራ ደግሞ ተዚህ ትንሽ ወደድ ይላል። እንደ የኤችዲኤፍ አይነት ዋጋው ይለያያል። ኤምዲኤፍ ሲሆን በዚህ ዋጋ ይሰራል። ይህንኛው ደግሞ እስከ 18000 ብር ይሰራል። ይሄ ኮርነር እንደዚህ በ70 ሳንቲም ማለት ነው በ70 ሳንቲም የተሰራው እስከ 18000 ብር እየሰራ እንገኛለን። ይሄ ደግሞ ኮስሞቲክሱ በአሁኑ ዋጋ አሁናዊ ዋጋው 14000 ብር የተሰራ ነው ማለት ነው በ14000 ብር ይሰራል። ይሄኛው ደግሞ ሜትር ከ50 አልጋው 33000 ብር አሁን ላይ እየተሰራ ይገኛል። ይህንኛው ደግሞ እዚህ ጋር ያለው ቲቪ ስታንዱ 12000 ብር እየተሰራ ይገኛል። ሌላኛው ደግሞ እዛ ጋር ሶስት ተከፋች የሆነ ቁም ሳጥን አለን እዚህም ይህንኛው ደግሞ ሶስት ተከፋች ቁምሳጥ ነው። በኮንፈርት ማለት ነው። ይሄ ከላይ ያለው ተደራጅ ነው ማለት ነው። ይሄ መስተዋቱ ውጭ ለውጭ ነው የሚታየው፣ እንደዚህ ሆኖ እዚህ ጋር ሱፍ መስቀያ አለው። እዚህም እንደዚሁ ሶስት ፓርቲሽን አለው። ይህ መስተዋቱ እንግዲህ ውጭ ለውጭ የሚያሳይ ማለት ነው። እዚህም እንደምትመለከቱት ይህንን ተመስሎ ይሰራል። ይህ ደግሞ ሌላ ትእዛዝ፣ ለብቻው የታዘዘ ትእዛዝ ነው። እነዚህ ደግሞ በአሁኑ ወቅት እስከ 22000 ብር የሚሰሩ ናቸው ማለት ነው። አሪፍ ተደርጎ በሜትር ከ20 የተሰራች ቁም ሳጥናት ቅልጥፍ ያለ ነው። ጠባብ ለሆነ ቤት የሚያገለግል የቁምሳጥን አይነት ነው ማለት ነው። ይህ የምታዩት እንግዲህ ፍልፍል የራሱ ላይ ጌጤ ወጣለት ነው። ይሄ እዚህ ጋር እንደምን እንደምታዩት ይሄም ለውላይ ጌጤ ትወጣለት ነው። በሌላ ዲዛይንም ማዘዝ ይቻላል። እንግዲህ እንግዲህ እስካሁን ለተከታተላችሁ ሁሉ እናመሰግናለን። ወደፊትም ደግሞ ብዙ ነገሮችን እያዝንላችሁ እንመጣለን። ሰብስክራይብ እያደረጋችሁ ተከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሀጂ ምንድን ነው